ሰላም ጤና ይስጥልን፣ እንኳን አደረሳችሁ። ይህ ዋካ ብርሃን ሚዲያ ነው። በዋካ ብርሃን ሚዲያ እየተዘጋጁ ከሚቀርቡላችሁ መርሃ ግብሮች ውስጥ አንዱ የሆነውን የምንኖርባትን ቤተክርስቲያን እንወቃት የተሰኘውን መርሃ ግብር ዘንድ ተገኝተናል። ዛሬም ጥያቄዎችን እንጠይቃለን። የጥያቄዎቹ መልሶችም መጨረሻ ላይ በመምህራን ይመለሳሉ። እናንተም ጥያቄዎችን መልሶች ኮሜንት ላይ እየሞከራችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንኳን አደረሰ። እንኳን አብሮ አደረሰን። ጥያቄዎቼን ለመመለስ ፈቃደኛ ስለሆን ከልባ አመሰግናለሁ። የመጀመሪያው ጥያቄ ኪዳነ ምሕረት ማለት ምን ማለት ነው? የምህረት ቃል ኪዳን ማለት ነው። ለምን ኪዳነ ምሕረት ተባለች? ያው ኪዳነ ምሕረት የተባለችበት የምህረት ቃል ኪዳን ስለተሰጣት ማለት ነው። ተሰጣት ስለሆነች ኪዳነ ምሕረት ተብላለች። ሰባ ስምንት ሰው የበላው ሰው ማን ይባላል? በላይ ሰብ ይባላል። ሰባ ስምንት ሰው የበላው ሰው መጨረሻውስ እንዴት ሆነ? በእናታችን በቅድስ ድንግል ማርያም ስም እፍኝ ውሃ በመስጠት ያው እንግዲህ ምህረትን አግኝቷል ማለት ነው። የሐዲስ ኪዳን የመጽሐፍ ቁጥሩ ስንት ነው? ሰላሳ አምስት እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? ስልሳ አራት ከአምስቱ አማደ ሚስጥራት ውስጥ ያልተፈጸመው እንደሚፈጸም የምናምነው ምንድን ነው? ያው በክርስቶስ ተፈጽሟል፣ በእኛ በሰዎች ዘንድ ግን ያልተፈጸመው ሚስጥረ ትንሣኤ ሙታን። በመጨረሻም እስኪ አንድ የኪዳን እምረትን መዝሙር ትንሽ በልልን አውቀዋለሁ ደጅሽን የረቦታይ ጽኑ ሰላም ጸጥታ ማግያዬን የቴዳል ዋንንም ሲከፋኝ ኪዳነ ምህረት አንቺ እያለሽ ይለኝ ኪዳነ ምህረት ማለት ምን ማለት ነው ኪዳነ ምህረት ማለት የምህረት ቃል ኪዳን ማለት ነው ለምን ኪዳነ ምህረት ተባለች የምህረት ኪዳን የተሰጠበት ስለሆነ ሰባ ስምንት ሰው የበላው ሰው ስም ማን ነው በልህ ሰብ ሰባ ስምንት ሰው የበላው ሰው መጨረሻውስ ምን ሆነ? በእመቤታችን ስም አንድ እፍኛው ሰጣኛ፣ ተማረ ምሕረት ተደረገለት። እመቤታችን ቅድስ ድንግል ማርያም ከሔዋን ጋር የሚያመሳስላት ነገር ምንድን ነው? ወይንስ ምን ምን ነው? እናትነታቸውና ሴትነታቸውን። የአዲስ ኪዳን የመጽሐፍ ቁጥሩ ስንት ነው? ሰላሳ አምስት እመቤታችን ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? ስልሳ አራት ከአምስቱ አእማደ ምሥጢር ውስጥ ያልተፈጸመው እንደሚፈጸም የምናምነው ምንድን ነው? ወይንስ የትኛው ነው ተንሳ አሙታን ኪዳነ ምሕረት ማለት ምን ማለት ነው? ኪዳነ ምሕረት ማለት የኪዳን ቃል ሲሆን እመቤታችን የተፈጸመባትን ቃል ስናስብ ኪዳነ ምሕረት በማለት እንገልጸዋለን ማለት ነው። ለምን ኪዳነ ምሕረት ተባለች? ኪዳነ ምሕረት የተባለ ያው እመቤታችን ድንግል ማርያም ለኢየሱስ ክርስቶስ የሰጣትን ቃል ኪዳን በማሰብ ኪዳነ ቃል ኪዳነ ኪዳነ ምሕረት ብለን እንጠራታለን። ይሄን ቀን በማሰብ 78 ሰው የበላው ሰው ማን ይባላል? 78 የበላው ሰው ባህለ ሰብ ይባላል። እ 78 ሰው የበላው ሰው መጨረሻ ላይ ምን ሆነ? በዛ ከድርጊቱ ከተመለሰ በኋላ ሰባ ስምንት ነፍስ ከበላ በኋላ የምሕረት ያገኘበት ወይም ደግሞ ተስፋ መንግስት የጥርኛዋ ሰጥቶ በዛ ምች ምክንያት ተስፋ መንግስተ ሰማያትን እንዲወርሱ ነው። መቤታችን እመቤታችን ቅድስት ድንግል ማርያም ከእናታችን ሄዋን ጋር የሚያመሳስላት ነገር ምንድን ነው? እመቤታችን ቅድስት ኪዳነ ምሕረት የሚያመሳስላት ነገር ዳግማዊት ሔዋን ትባላለች። ድንግል ማርያም እና ሔዋን በሔዋን በገነት በነበረችበት ጊዜ የነበራትን ንጽህና፣ እመቤታችን ደግሞ ኢየሱስ ክርስቶስን በጸነሰችበት ወይም ቅዱስ ገብርኤል ቃል ኪዳን በሰጣት በኋላ የዳግሚት ሔዋት ትባላለች። ወይም ከገነት ከመውጣቷ በፊት ያ የሚያመሳስላቸው፣ ዳግማዊት ሔዋት የምንላት በዛ ምክንያቱ ነው። የእመቤታችን ድንግል ማርያም እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? ከአምስቱ አዕማደ ምስጢራት ውስጥ ያልተፈጸመው እንደሚፈጸም የምናምነው ሚስጥር የትኛው ነው ወይንም ማን ነው? እንግዲህ በዳግማዊ ትንሳኤ እያልን የምናለው ዳግም ምጽአትን የምንጠባበቃት የሰላም ወይም ኢየሱስ ክርስቶስ ህዝብ ከዛ የሚታረቅባት ዳግማዊ ትንሳኤ ትባላለች። ኪዳነ ምሕረት ማለት ምን ማለት ነው? ምትምሳሌ ሰባ ስምንት ሰው የበላው ሰው ማን ይባላል? ሰባ ስምንት ሰው የበላው ሰው መጨረሻውስ ምን ሆነ? እንግዲህ ነው የሆነ ሰው ውሃ ጠይቆት በማርያም ብሎ ጠይቆት ከዛ ውሃ በስይህን ስማ አቋለሁ ብሎ በስማ ውሃ ሰጥቶ ከዛ ነፍሱ ዳነች። የአዲስ ኪዳን የመጽሐፍ ቅዱስ ቁጥሩ ስንት ነው? እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? ስልሳ አራት አንድ ስኪ ኪዳነ ምሕረት መዝሙር ትንሽ በይ ያለሽ ልዩ ጸጋ ያለሽ ልዩ ክብር፣ ያሁሉ እመቤት በሰማይ በምድር አቁራሪተ መዓት መራኄ ጸሎት ሲነግሩሽ ሰሚ ነሽ ኪዳነ ምሕረት ኪዳነ ምህረት ማለት ምን ማለት ነው ኪዳነ ምህረት ማለት የኪዳን ቃል ማለት ነው ለምን ኪዳነ ምህረት ተባለች ያው ኪዳን ስለተሰጣት ነዋ? በጌታችን በኢየሱስ ክርስቶስ ሰባ ስምንት ሰው የበላው ሰው ማን ይባላል በላይ ሰው ሰባ ስምንት ሰው የበላው ሰው መጨረሻውስ ምን ሆነ መጨረሻው በድንግል ማርያም አማላጅነት ምህረት ተደረገለት እመቤታችን ቅድስት ድንግል ማርያም ከእናታችን ሔዋን ጋር የሚያመሳስላቸው ነገር ምንድን ነው ያው እናትነቷ ነዋ የአዲስ ኪዳን የመጽሐፍ ቁጥር ስንት ነው አልገባኝም የአዲስ ኪዳን የአዲስ ኪዳን እና የብሉ ኪዳን ብለን እንከፍለ አይደለ ሰማንያ አንድ አሐዱን እኮ የአዲስ ኪዳን ስንት ነው ብዛቱ አላውቅም እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች 64 ከአምስቱ አማደ ሚስጥራት ውስጥ ያልተፈጸመው እንደሚፈጸም የምናምነው ሚስጥር ምን በመባል ይታወቃል ሚስጥረትን ሳይሞታል እስኪ አንድ የኪዳነ ምሕረት መዝሙር ትንሽ አስታውሰን ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ፣ ኪዳነ ምሕረት መጽናኛዬ፣ አውቀዋለሁ ወደ እጅሽ የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ። ኪዳነ ምሕረት ማለት ምን ማለት ነው? የምህረት እናት። ለምን ኪዳነ ምሕረት ተባለች? የአምላክ እናት እንደመሆኗ ኪዳን ስለተሰጣት ይመስለኛል። የእመቤታችን ቅድስት ድንግል ማርያም እና የሄዋን የሚያመሳስላቸው ነገርስ ምንድን ነው? ሴት መሆናቸው። ኪዳነ ምህረት ማለት ምን ማለት ነው? ኪዳነ ምህረት ማለት የምህረት ቀን። ለምን ኪዳነ ምህረት ተባለች? ኪዳነ ምህረት የተባለችበት ምክንያት ስለተሰጣት ቃል ኪዳን። በዛ ምክንያት ሰባ ስምንት ሰው የበላው ሰው ማን ይባላል? በላይ ሰው። ሰባ ስምንት ሰው የበላው ሰው መጨረሻውስ ምን ሆነ? መጨረሻ ላይ በእመቤታችን በቅድስት ድንግል ማርያም ስም እልፍኝዋ ስለሰጠ ሙሉ አጽያቱ ተሰርዞለታል ማለት ነው። እመቤታችን ቅድስት ድንግል ማርያም እና እናታችን ሄዋን ምን የሚያመሳስላቸው ነገር ምን ምንድን ነው? በእናትነታቸውና በሴትነታቸው። የአዲስ ኪዳን የመጽሐፍ ቁጥሩ ስንት ነው? የአዲስ ኪዳን ሰላሳ አምስት እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? ስልሳ አራት ከአምስቱ አማደ ምስጥራት ውስጥ ያልተፈጸመው እንደሚፈጸም የምናምነው ምስጥር ምን በመባል ይታወቃል? ምስጢረ ትንሳኤ ሙታን። ኪዳነ ምህረት ማለት ምን ማለት ነው? የምህረት ኪዳን ማለት ይመስለኛል። ለምን ኪዳነ ምህረት ተባለች? ምህረትን እየተቀበለችልን ምህረት ምታሰጥ ይመስለኛል ነው። አይ ቲንክ ሰባ ስምንት ሰው የበላው ሰው ማን ይባላል? በላይ ሰብ። ለምን ኪዳነ ምህረት ተባለች ይመስልሻል? የምህረት ቃል ኪዳን የተሰጣት ይመስለኛል። ቀጣዩ ሰባ ስምንት ሰው የበላው ሰው ማን ይባላል? በላይ ሰብ። ሰባ ስምንት ሰው የበላው ሰው መጨረሻውስ ምን ሆነ? በእመቤታችን አማላጅነት ወደ መንግስተ ሰማያት ገብቷል። በእመቤታችን ድንግል ማርያም እና በሔዋን መካከል ያለው የሚያመሳስላቸው ነገር ምንድን ነው? በሁለታቸው መሀል ያለው እሷም እናት ነች፣ እመቤታችን እናት ናት፣ ሔዋንም የኛው እናታችን ነች ብለን የምናስበው ይምስል። የአዲስ ኪዳን የመጽሐፍ ቁጥሩ ስንት ነው? ሰማኒያ አዲስ ኪዳን ለብቻው። እመቤታችን ድንግል ማርያም ስንት ዓመት ኖረች በዚህ ምድር ላይ? ስልሳ አራት ምስቷ ማደሚስጥራት ውስጥ ያልተፈጸመው እንደሚፈጸም የምናምነው ሚስጥር ምን በመባል ይታወቃል የመጀመሪያው ጥያቄ ኪዳነ ምህረት ማለት ምን ማለት ነው የምህረት እናት ለምን ኪዳነምህረት ታባለች ያው የምህረት እናት ስለሆነች ኪዳነ ምህረት ማለት ምን ማለት ነው እንግዲህ ኪዳነ ምህረት ማለት በቤተ ክርስቲያናችን አስተምሮ የምህረት ቃል ኪዳን ወይም ደግሞ መቤታችን እናታችን ቅድስት ኪዳነ ምህረት ሁላችንም ኦርቶዶክሳውያን እንደምናውቀው በወረሃ ግንቦት በአስራ ስድስት የምናከብረው ወይንም ደግሞ ቃል ኪዳኗን የተቀበለችበት ቀን ነውና የምሕረት ቃል ኪዳን ማለት ነው ኪዳነ ምሕረት ማለት ነው። ለምን ኪዳነ ምሕረት ተባለች? ኪዳነ ምሕረት የተባለችው እንግዲህ እመቤታችን እኛን ልጆቿን ለማዳን ወይንም ደግሞ ክርስቶስ ከእኛ በእመቤታችን በኩል ምልጃ እንዲያገኝ የምሕረት ቃል ኪዳን እንድትቀበል የተገባት ስለሆነች ነው። ሰባ ስምንት ሰው የበላው ሰው ማን ይባላል? በላይ ሰው ሰባ ስምንት ሰው የበላው ሰው መጨረሻውስ ምን ሆነ? እንግዲህ ከዚህ ቀደም እንዳወራ ነው በላይ ሰብ ነው ሰባ ስምንት ሰው የበላው ሰው በእመቤታችን አማላጅነት በመጨረሻም በአንድ ጥሪኝዋ አማካኝነት ድህነትን አግኝቷል ማለት ነው እመቤታችን ድንግል ማርያምን እና እናታችን ህዋንን የሚያመሳስላቸው ነገሮች ምን ምንድን ናቸው እንግዲህ እመቤታችን ቅድስት ድንግል ማርያም በአስተምሮ የተለያዩ አስተምሮቻችን እንደምንሰማው እንደምንማረው ዳግሜተ ህዋን ትባላለች የመጀመሪያ ህዋን እናታችን ደግሞ ያው ከእግዚአብሔር ዘንድ የመጀመሪያዋ ሴት ፍጡር ወይም የሰው ፍጡር ነች በሷ አማካኝነት የኛ የአዳምና የሔዋን ዘር የሆን ነው በደረሰብን ወይም ደግሞ በተቀበልነው ፍዳ አማካኝነት እንትን ብለን ነበር። ከዛ ደግሞ በእመቤታችን አማካኝነት ዳግም ሕይወት እንድናገኝ ሆኖልናል ማለት ነው። አዲስ ኪዳን የመጽሐፍ ቁጥሩ ስንት ነው? አዲስ ኪዳን የመጽሐፍ ቁጥሩ ሰላሳ አምስት እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? እመቤታችን ስልሳ አራት ዓመት እኖራለች። በዚህ ከአምስቱ አእማደ ምስጢራት ውስጥ አንዱ የሆነው እስካሁን ያልተፈጸመው እንደሚፈጸም የምናምነው ሚስጥር የትኛው ነው? ምስጢረ ትንሣኤ። ውድ ተመልካቾቻችን ከዚህ በመቀጠል ወደ ጥያቄዎቹ መልሶች እንሄዳለን። የጥያቄዎቹ መልሶች ሊመልሱልን መምህራኖቻችን ከአጠገባችን ይገኛሉ። ወደ መልሶች ልውሰዳችሁ። እንኳን ደህና መጡ መምህር። የመጀመሪያው ጥያቄ ኪዳነ ምህረት ማለት ምን ማለት ነው? ኪዳነ ምረት ማለት የሁለት የግዕዝ ቃል ጥምረት ነው። ኪዳን የሚለው የብቻ ምረት የሚለው የብቻ የግዕዝ ቃል ነው። ኪዳን የሚለው ተካሄደ፣ ተማማለ፣ ውል ያዘ፣ ቃል ኪዳን ገባ ከሚል የግዕዝ ቃል የተገኘ ሲሆን ኪዳን ማለት ውል፣ ስምምነት፣ ቃል ኪዳን ማለት ነው። ምረት የሚለው ደግሞ መሐረ፣ ይቅር አለ፣ ይቅርታ ደረገ፣ ራራ ከሚል የግዕዝ ቃል የተገኘ ሲሆን ይቅርታ ምረት ማድረግ መራራት ማለት ነው ይሄ የዚህ ጥምረት ሲፈታ ግን የምረት የይቅርታ ውል ስምምነት ቃል ኪዳን ማለት ነው ሲፈታ እሺ መምህራችን ቃልዮትን ያሰማልን ቀጣዩ ጥያቄ ለምን ኪዳነ ምህረት ተባለች ለምን ኪዳነ ምህረት ተባለች ያው እመቤታችን ነው ኪዳነ ምህረት የምትባለው እንደ ስም የምንጠቀም ለእመቤታችን ነው ለሌሎቹ ይህን ስም አንሰጥም ኪዳነ ምሕረት የሚለውንም ስንጠራ በመጽሐፍም ስናገኘው ትዝ ምትለን መቤታችን ቅድስት ድንግል ማርያም ናት። እና ለምንድን ነው ኪዳነ ምሕረት የተባለች ስንል ሁለት ምክንያት በዋናነት ሁለት ምክንያቶች አሉ። አንደኛውና የመጀመሪያው የአበው ተስፋ የተፈጸመባት። አበውን አባቶቻችን ማለት ነው። እግዚአብሔር የገባላቸው የቃል ኪዳን አለ ከልጅ ልጅ ተወልጀ አደንሃለው ይቅርልሃለው ሌሎቹም በየጊዜው መስዋዕት ሲያቀርቡ በየጊዜው ስዋዬ ሲገቡ በየጊዜው ትንቢት ሲናገሩ ያኛውን እንደሚፈጽምላቸው ምሕረት ይቅርታ እንደሚያደርግላቸው ከተፈረደባቸው የሞት ፍርድ እንደሚያወጣቸው ሰጥቷቸው ነበረ ቃል ኪዳን ውል ገብቶላቸዋል። እንዲያውም ለአዳም በሐሙስ ዕለት ወመንፈቃለ ዕለት ትወለድ ሞለት ተወለት ከ ነው በአምስት ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ ብሎ ነበርና ያኛው ሁሉ የተፈጸመባት ይሄ ማለት ምሕረት ይቅርታ የምንለው ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። መድኃኔ ዓለም ነው የምንለው፣ ምሕረት ነው ይቅርታ ነው እሱ ራሱ። ምሕረት ላጣው ሕዝብ ከአዳም ጀምሮ እስከ ክርስቶስ መምጣት ድረስ ምሕረት አጥቶ ይባዝን ለነበረ ሕዝብ ምሕረት ይቅርታ ተደርጎ የተሰጠ ራሱን ራሱ የሰጠን እሱ ስለሆነ እሱን ያስገኘችልን። ለዚያም ነው አባቶቻችን ተፈጸመ ተስፋ አበው በማርያም ድንግል የአበው ተስፋ ተስፋ ማለት አድናሃለው ሞትልሃለው፣ ሰቀልልሃለሁ የሚለው ነው እና የዚያ ሁሉ ተስፋ የተፈጸመባት ድንግል ማርያም ናት። ያ ሁሉ ይፈጸም ዘንድ ያ ሁሉ ፍፃሜ ፍጻሜ ያገኝ ዘንድ እመቤታችን በቅታ በመገኘቷ ክርስቶስን፣ ያንን ምረት የሆነውን ይቅርታ የሆነውን ዓለምን ሁሉ የሚያድነውን የዓለም ሁሉ ምግብ የዓለም ሁሉ መጠጥ ሆኖ ዓለምን ከነበረበት በሽታ የሚያድነውን ይዛ የተገኘች ስለሆነች ምረት አልናት። ስለዚህ እንጀራ ይዞ የቀረበውን ሁሉ እንጀራ ልንለው እንችላለን። ባንበለውም እንጀራን ይዞ ስለቀረበ ያው ምረት እንለዋለን እና ከዚህ አንጻር ነው። አንደኛው ይሄ ነው። ሁለተኛው ለራሷ ቃል ኪዳን ተሰጥቷታል። እመቤታችን እመቤታችን በዚህ ዓለም ብዙ ዘመናትን ካሳለፈች በኋላ ክርስቶስ ቀድሟት ነው ያረፈ የሞተ ሞትን ድል አድርጎ የተነሳው። ከብዙ ዘመናት በኋላ ግን እሷም ይሄንን ዓለምን ትሰናበተው ዘንድ መላይክትን አስከትሎ መጥቶ ነፍስሽን ከስጋሽ ልለያት ልወስዳት እፈልጋለሁ ብሎ ሲላት እሺ ብላ ነፍሷን ከስጋዋ በሚለይበት ሰዓትም ቃል ኪዳን ሰጥቷታል። ለዘገብረ ተስካረኪ ወለዘ ጸዋ ስመኪ ምህር ለኪ ስምሽን ጠርቶ ለሚማጸን መታሰቢያሽንም ለሚያደርግ፣ ባጭሩ ስለእመቤታችን ብሎ ምጽዋት ለሚሰጥ ለሚዘክር፣ ቤተክርስቲያን ለሚያሳንጽ፣ በእመቤታችን ስም ብሎ የሚመጸውተውን ሁሉ በጎ ነገር የሚያደርገውን ሁሉ እንደሚምርላት ምረት፣ ይቅርታ እንደሚያደርግላት ቃል ኪዳን ስለሰጣት ከዚህ አንጻር እሷ ከፍጥሯን የተለየ ቃል ኪዳን ስላላት ኪዳነ ምረት የሚል ስም በተለየ መልኩ ተሰጥቷታል። እመቤታችን ጸሎት ስትጸልይ ሁሉ ብዙ የምረት ቃል ኪዳን ሰጥቷታል፣ ብዙ የምረት ቃል ኪዳን ማለት ነው። በብዙ መጻሕፍት በብዙ መዛግብት ስናነብ በተለየ መልኩ ለእመቤታችን የቃል ኪዳን ሰነድ ስላላት ስለዚህ ኪዳነ ምረት የሚለውን ስም ለእርሷ መጠሪያ እንዲሆን ተደርጓል። አሁን ባልኳችሁ በሁለቶቹ ምክንያትና በሌሎቹም። እሺ መምህራችን ቃልዎትን ያሰሙልን ሰባ ስምንት ሰው የበላው ሰው ማን ይባላል? ሰባ ስምንት ሰው የበላው ሰው ወይም ሰባ ስምንት ሰው ያጠፋው ማለት ነው። እሱ ስሞን ይባላል። በቅን ሪኖር የነበረ አንድ በጎ ሰው የነበረ ነው። ስሞን ነው የሚባለው፣ ስሙ ስሞን ይባላል። በቅጽል ስሙ ወይም በገላጭ ስሙ ስሞን በላዔ ሰብእ ይባላል። ሰውን የበላ ሰውን አርዶ አወራርዶ የበላ ሰባ ስምንት ሰው ነው እና በገላጭ ስሙ ስሞን በላዔ ሰብእ ይባላል። ቀጥታ ስሙ ግን በቅን ሪኖር የነበረ ስምዖን ይባላል ማለት ነው። እሺ መምህራችን፣ ይህ ስምዖን የሚባል ሰው መጨረሻ ላይስ ምን ገጠመው? መጀመሪያ ላይ በአጭር ለማሳየት ያክል ከመጀመሪያ በቅምር ሲኖር የአብርሃምን ታሪክ ይሰማል። ክርስቲያንም ከመሆኑ ጋር ተያይዞ የአብርሃምን ታሪክ ይሰማል። የአብርሃምን ታሪክ ሰምቶ ለበጎ ነገር የማይነሳሳ የለም እና አብርሃም ከተመሳቀለ ጎዳና ላይ ቤቱን ሰርቶ የወጣ የወረደውን ያለፈ ያገደመውን የተራበውን ሁሉ ይመግባል እንግዳም ይቀበል ነበረ። በዚያም መሰረት ስላሴን ተቀብሏል የሚባለውን ታሪክ ሲሰማ ሰው እንግዳ ለመቀበል ይጓጓል እና ስምዖን የሚባለውም ልክ እንደ አብርሃም ቤቱን ከተመሳቀለ ጎዳና ላይ ሰርቶ የወጣ ያወረደውን ያለፈ ያገደመውን እየተቀበለ እንግዳ እያስተናገደ እያበላ እያጠጣ ይኖር ነበር እና እንደ አብርሃም ሰይጣን ፈትኖታል። አብርሃምን ሰይጣን ፈትኖታል። ይስሐቅን ሰዋልኝ እንዲል አድርጎ ፈትኖት ነበር አብርሃምን እና ስምዖንንም ፈትኖታል። ልጅህን ረድልን ብሎታል ሰይጣን። በሰው አምሳል በእንግዳ አምሳል አጋንንት መጥተው ልጅን አርደህ አወራርደህ ተላበላህን ሌላ ህል አንቀምስም አሉት። ስሞን ደነገጠና፣ አስታወሰ። ሲያስታውስ አብርሃምንም ይህን ታሪክ ገጥሞታል። ይስሐቅን ሰዋል ብሎታል እግዚአብሔር። ስለዚህ ለአብርሃምስ እንደዚህ ተብሎ ነበር አደለ? ጸጋ ክብር አግኝቶበታል አደለ? ስለዚህ እኔም ላደርጋለና ልጁን አርዶ አወራርዶ አቀረበላቸው። ለአጋንንት በሰው አምሳል በሰው ተመስለው ለመጡ ለአጋንንት ልጁን አወራርዶ አቀረበላቸው። በሉ በሉ ሲላቸው አንተ መጀመሪያ ካልቀመስክልን ካልበላህልን እኛማ እንበላም አሉት። አሁንም ደነግጠና እንዲያው ካልሆነ ከለፋውታ ይበልጣልና ሲቀምስ፣ በዚያች በሚቀምሳት በሚቀምሳት አጋንንት ተዋረሱት። በእንግዳ አምሳል በሰው አምሳል መጥተው የነበሩ አጋንንት ተዋረሱት። ከዚያ በኋላ እህል የሚባል ሲሸተው ራሱ በጣም ያስጠላው ነበርና ሰው ሁሉ ማረድ፣ ማወራረድ፣ መብላት ያዘ። ከዚያ በኋላ ቤተሰቦቹን ጨርሶ፣ ጎረቤቱን ሁሉ ጨርሶ፣ ሌላ ሁሉ ሄደ። ኋላ ሰው ሲነቃበት ነው ጓዙን ጠቅሎ የሰይፍና የውሃ መንቅል የውሃ መንቅል ማለት የውሃ መያዣ ኮዳ ይዞ ሰይፉን ብቻ ይዞ ነጥቆ ነው የወጣው። ይህን አድርጎ እየወጣ ሲሄድ በመጎዳና ያየውን ሰው ሁሉ ሊበላ፣ ያየውን ሰው ሁሉ ሊገድል ሲል ሰው ሁሉ ይነቃበታል። የሚያርሰውን አርሶ አደሩን ሁሉ በሬ ልግዛ በማለት በማሳበብ በዚህ በዚህ አይነት ስበብ ሊቀርበው ሲል ሁሉ የሚነቃበትና አልሳካለት ይላል። መጨረሻ ላይ ግን የመጨረሻዋ ፍጻሜ ላይ ስትደርስ አንድ የኔ ቢጤ በቁስል የነደደ እጁ ጉር የተላላጣ አገኝና ያንን አርጅ አወራርጅ መብላት አለብኝ ብሎ ቀርቦ ሲሄድ በቁስል የነደደ ሆኖ አገኘው። እንደው መች ሰው ነውና ሲያየው ተጸየፈው። ተጸይፎ ታልፎ ሲሄድ ሲል ስለ ጻድቃን፣ ስለ ሰማይታት፣ ስለ ስላሴ፣ ስለ መላእክት ብሎ ስም ጠራ። ውሃ ስጠይ ብሎ ስሞን ውሃ በኮዳ ይዞ ነበርና ስጠይ ሲለው ዝም ብሎ ቸል ብሎ ታልፎ ሄደ። አሁንም ያ የኔ ቢጤ ስለ ቤዛዊት ዓለም ስለ ድንግል ማርያም ብለህ ውሃ ስጠኝ ብሎ ሲለው ልቡን መታ አደረገው ይላሉ አባቶቻችን። እና ቆም ብሎ እስኪ ድገመው፣ አሁን ያልከውን ድገመው አለው። ስለ ቤዛዊት ዓለም፣ ስለ ጭንቅ አማላጅቷ፣ ስለ ድንግል ማርያም ብለህ ውሃ ስጠኝ አለው። ይችስ ጥንት በዚህ ግብር ሳልሳተፍ ጽድቅ ሰራበት በነበረው ጊዜ እንደምታማልድ እንደምታስታር ከጭንቅም እንደምታድን አውቃለሁና ብሎ ውሃውን ይዞት የነበረውን የውሃውን ኮዳ ከፍቶ ሰጠው፣ እንካጠጣ ብሎ ሰጠው ና ይሄንን ከሰጠው በኋላ ራሱን ጠላ ራሱን ጠላው። በዚህ ግብር እንዴት እኖራለሁ? ብሎ ሰውም ሲያውቅበት ራሱን ወደ መጥራት ደረጃ ደረሰና አሻግሮ አይቶ ዋሻ አየ። ከዚያ ገብቶ የሰራውን ኃጢአት እያሰበ ሲያለቅስ ሲያነባ ኖረ። ነፍሱ ከስጋው ተለየች። በዚያን ሰዓት ለፍርድ ቀረበ። መላይክት ይዘዋት ቀረቡ። እግዚአብሔር ግን እፈረደበት። ሲፈረድበት፣ እመቤታችን በኔስም መጽቷል፣ በኔስም የተጠማ ውሃ ጠጥቷል፣ ና ማርልኝ አለችው። ማርልኝ ይቅርበልኝ ስትለው፣ እንዴት እኔን ክዷል። ጻድቃን ሰማይታትን መላይክትን ሁሉ ክዷል። እንዴት እንደ ውሻ ይኖር የነበረን ሰው እንዴት እምርልሻለሁ? አይሆንም አላት። የሰውኑ ቃልከ እንዴት የሰጠህ ቃል ኪዳን የሰጠህኝ የይቅርታ የምረት ቃል ኪዳን ይታበላልን? እምርልሻለሁ ብለኸኛል እኮ በእኔ ስም የተራባ ብለቱ የተጠማጣጠቱ አደለት? እምርልኛለህ ስትለው፣ እንግዲያውስ የሰራው ኃጢያቱ ይሄ ማለት የበላቸው ሰባስምንት ሰው ነፍሳትና በአንቺ ስም የሰጠው ውሃ ይመዘን፣ መላእክት ይመዘኑት፣ ቅዱስ ሚካኤል ይመዝኑ በወርቅ ሚዛን ተብሎ ተመዘነ። ከዚያ ለጊዜው ሰባ ስምንቱ ነፍሳት አመዘነ። ከዚያ ግን እመቤታችን ጥለዋን ጣለችበት። መዝገበ ታሪክ ነው እንደዚህ የምለው መዝገበ ታሪክ ማለት የታሪክ መዛግብት ማለት ነው። ሲጠረቅ ታሪኩ እንዲጠረካል እና ያኛው ሲመዝን እመቤታችን ጥለዋን ጣለችበት። ጥለዋን ጣለችበት ማለት ጃንጥላ ኑሯት ጥላውን ትጥልበታለች ወይ እንደዚህ ታደርግበታለች ማለት አይደለም። አማላጅነቷ በዚያች ውሃ ላይ አማላጅነቷ፣ የእመቤታችን ቃል ኪዳኗ ተጨመረበት ማለት ነው። ጥላሆን ከኝሲል ሲል ፀሐዩ መታኝ ፀሐው በረታብኝ፣ ስማ ጥላ ቤት ክን ወደኔ ያምጣለኝ ይላል ሰው። ምክንያቱም ፀሐው እንዳይመታው ለአንድ ሰው ለተቀመጠ ሰው ጥላው ይከልለዋል፣ ይጋርደዋል፣ እገዛ ያደርግለታል ማለት ነው እና የእመቤታችን ጥላዋ ማለት ቃል ኪዳኗ፣ ምልጅዋ፣ አማላጅነቷ ለስሞን በላይ እሰብ በዚያች ለጥርኝ ውሃዋ ተጨማሪ የሆነለትና ጽድቅ ሆኖ እንዲቆጠርለት ወደ ገነት እንዲገባ አደረገው እና መጨረሻው እንደዚህ ነው የሆነው ማለት ነው። ነገር ግን እዚች ላይ ለመመናን ጥቂት ማስተላለፍ የምንፈልገው ምንድን ነው? ስሞን ከመጀመሪያው ስራ ላይ የተስተጓጎለው፣ መጀመሪያ ላይ አጋንንት በሰው አምሳል ስላሴም በሰው አምሳል ነው አብርሃምን የመጡና እንዲቀበላቸው የሆነ አጋንንትም በሰው አምሳል ነው መጠው ስምኦን የተቀበላቸው መቀበላቸው ሲቀበል የሚደግመው ጸሎት ሊኖር ይገባል። በስመ አብ የሚለው ነገር ሊኖራል አጋንንት ጥለውት ስለሚሸሹ። ከዚያ ላይ ደግሞ ልጅህን አወራርዳህ አቅርብልን ሲሉ አቀረቡለት፣ ብላሉት ዝም ብሎ ነው የበላው። ሲበላ በስመ አብ ብሎ ባርኮ አማትቦ መብላት መቻል አለበት። በስመ አብ ብሎ አማትቦ ባርኮ ይበለው። አጋንንት በነው ነው የሚጠፉ። በሌላ ታሪክ ስላለ በስመ አብ ብሎ የባረከው ሁሉ አጋንንት ጥለው በነው ስለሚሄዱ እንኳን ስሞንን ያህል ደግሰው የወጣ የወረደውን ያለፈ ያገድመውን የሚቀበል አብርሃምን ተክቶ በአብርሃም ስራ የተሰማራን ሰው እንዲያደርገ ነበር እና ነገር ግን በስመ አብ ብሎ ባለመብላቱ የተቀበላቸውን ሰው መርምሮ ባለመያዙ ከዚህ አይነት ፈተና ደርሷል እና እኛም የምናደርጋቸውን ነገሮቹ በጸሎት ብናደርጋቸው በስመ አብ ብለን ስንበላ የሆነ ነገር ስንሰራ ማንኛውም ነገር በመጽሐፍ በዚህ በፍትሐ ነገሥትም የታዘዘ ስለሆነ ማንኛውም ሰው ስራውን በጸሎት መጀመርን አለበት የሚል የመጨረሻ መልእክት ማድረግ እፈልጋለሁ። እግዚአብሔር ስጥልኝ። አመሰግናለሁኝ። እሺ መምህራችን፣ ቃለ ሕይወትን ያሰማልን። እመቤታችን ድንግል ማርያምና እናታችን ሄዋንን የሚያመሳስላቸው ነገሮች ምን ምን ናቸው? ሄዋን ማለት የሕያዋን እናት ማለት ነው። እመቤታችንንም ቅዱስ ኤፍሬም በውዳሴ ማርያም እሞሙ ለኩሎሙ ሕያዋን ይላታልና በዚያ ያመሳስላቸዋል። አንድም ሄዋን ማለት ሕይወት ማለት ነው። እመቤታችን ቅድስት ድንግል ማርያምም መሰረተ ሕይወት ማርያም ይላታልና በዚህ እናመሳስላቸዋለን። አንድም ሔዋንን አባታችን ቅዱስ አዳም ሥጋሽ ከሥጋዬ አጥንትሽ ከአጥንቴ ከወንድ ተገኝታለችና ሴት ትባል ብሏታል። እመቤታችን ቅድስት ድንግል ማርያምም ሴት ትባላለች። ሴት ስለሆነች ቅዱሳት መጽሐፍት እመቤታችንን በአንተና በሴቲቱ መካከል ጠላትነትን አደርጋለሁ። በሌላ በኩል ራሱ መድኃኔ ዓለም ክርስቶስ በቃና ዘገሊላም አንቺ ሴት ከአንቺ ምን አለኝ የሚለውን ቃል ሲናገር ድንግል ማርያም ሴት የሚለውን ቃል ሲጠቀመው እናያለን። ስለዚህ ሔዋን ሴት ነች፣ እመቤታችን ቅድስት ድንግል ማርያምም ሴት የሚባለው ስም ይሰጣታል። ሴት ማለት ምትክ ማለት እንደሆነም ድንግል ማርያምም የሔዋን ምትክ ናትና የሔዋን ምትክ ሆና ዕዳ ከፋይ ናትና በዚህ እንጠራታለን። አንድም ሔዋን የዋህ ደግ የሆነውን አቤልን ወልዳለች። እመቤታችን ቅድስት ድንግል ማርያምም ደግ እኔ የዋህ በልቤም ትሑት ነኝ አለውን መልካም በግ የሆነውን ክርስቶስን ወልዳለችና፣ አቤል ማለት በግ ማለት እንደሆነ ሁሉ ኢየሱስ ክርስቶስም መጥመቀ መለኮት ቅዱስ ዮሐንስ ናሁ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የጠራውን ልጅ ኢየሱስን ወልዳለችና በእንደዚህ ይመሳሰላሉ። እግዚአብሔር ይስጥልኝ ቃለ ሕይወትን ያሰማልን መምህራችን። ቀጣዩ ጥያቄ የሐዲስ ኪዳን የመጽሐፍ ቁጥሩ ስንት ነው? መልካም፣ የአዲስ ኪዳን የመጽሐፍ ቁጥሩ ሰላሳ አምስት ነው። አጠቃላይ መጽሐፍ ቅዱስ ላይ ተጽፎ የሚገኙት ሀያ ሰባት ናቸው። በሐዲስ ኪዳን ቁጥር ውስጥ ግን ምድን ዓለም ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በዚህ ምድር እለቱን አላረገም። አርባ ቀን ቆይቷል። አርባ ቀን ቆይቶ ያስተማራቸው መጽሐፍቶች አሉ፣ በአዲስ ኪዳን ቁጥር ውስጥ ያሉ ከአዲስ ኪዳን መጽሐፍ ግን ያልተጻፉ። እነሱም ስምንት ናቸው። አጠቃላይ ስምንት እና ሀያ ሰባት ሰላሳ አምስት ይሆናሉ። አሁን መጽሐፍ ቅዱስ ላይ ተጽፎ የምናገኛቸው ግን ቁጥራቸው ሀያ ሰባት ናቸው ማለት ነው። ቃለ ሕይወትን ያሰማልን መምህራችን። እመቤታችን ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? ቅድስተ ቅዱሳን ድንግል ማርያም በዚህ ምድር ላይ የቆየች ስልሳ አራት ዓመት ነው። አቆጣጠሩንም በአጭር ለመናገር ከእናት ከአባቷ ቤት ሶስት ዓመት ቆየች። ከእናት ከአባቷ ቤት ሶስት ዓመት ቆየች። ጌታ በቤተ መቅደስ ውስጥ 12 ዓመት ቆየች። ሶስትና 12 15 ዓመት ማለት ነው። ከዛ ጌታን ፀንሳ ዘጠኝ ወር ቆየች። 15 ዓመት ከዘጠኝ ወር ማለት ነው። ከጌታ ጋር 33 ዓመት ከሶስት ወር ቆየች ስለዚህ 15 እና 33 40 8 ይሆናል፣ 48 ይሆናል። ሶስት ወር አለ፣ ከጌታ ጋር 33 ዓመት ከሶስት ወር ስለሆነ እዛ ሶስት ወር አለ። ጌታን የጸነሰችበት ዘጠኝ ወር አለ። ሲደመር 12 ወር ይሆናል፣ አንድ ዓመት ይሆናል። 49 ዓመት ማለት ነው። ከቅዱስ ዮሐንስ ቤት 15 ዓመት ቆየች። በአጠቃላይ 64 ዓመት ይሆናል ማለት ነው። ቃል የትን ያሰማል መምህራችን? የመጨረሻው ጥያቄ ከአምስቱ አእማደ ምስጢር ውስጥ ያልተፈጸመው እንደሚፈጸም የምናምነው ምስጢር የቱ ነው? መልካም ከአምስቱ አእማደ ምስጢር ያልተፈጸመ ምስጢር የሚባለው ምስጢረ ትንሣኤ ሙታን ይባላል። እኒህ አምስቱ አእማደ ምስጢር የቤተክርስቲያናችን ምሰሶ የሆኑት እማይቀየሩት የዶግማ ትምህርት ከሚባሉ አንዱ ናቸው። ሚስጥረ ስላሴ እግዚአብሔር ያለና የነበረ ለዘላለም የሚኖር እግዚአብሔር ራሱን ለሰው ልጆች በገለጠልን መሰረት በብሉይ ኪዳን በህገ ልቦና በብሉይ ኪዳን ስለ ቅድስ ስላሴ በምሳሌ ሲነገር ቆይቷል። በሐዲስ ኪዳን ግን በተለየ አካላዊ ቃል እግዚአብሔር ወልድ በአጭር ቁመት በጠባብ ደረት በጠባብ ደረት ሊጠመቅ ወደ ዮርዳኖስ ሲወርድ እግዚአብሔር አብ በደመና የመወደው ልጅ ይሄ ነው ብሎ ሲመሰክር እሱን ስሙት እያለ ሲመጣ መንፈስ ቅዱስ በአምሳለ ርግብ ሲወርድ በተለየ መልክ አውቀናል፣ አምነናልም። በኋላ ከሶስቱ አካል አንዱ አካል ስጋን ለብሶ የመጣው እግዚአብሔር ወልድ መሆኑን አምነናል፣ አይተናል። እግዚአብሔር ወልድ የፍቅሩን ፍጻሜ በሞት በመብል የመጣውን ሞት በመብል እንዲያድነን ስጋዬን ብሉ፣ ደሜን ጠጡ ብሎ የሰጠንን ምስጢረ ቁርባንን አምነናል። ከዛ በኋላ ደግሞ እሱ ተጠምቆ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ በሰላሳ ዘመኑ መጠመቁን በኋላ ማየገቦ ደግሞ ጎኑ በፈሰሰው የልጅነት ጥምቀትን መስጠቱን እናምናለን። ልጅነትን ከመንፈስ ቅዱስ ዳግም ልጅነትን እንደምናገኝም፣ የመጨረሻው ያልተፈጸመ እንደሚመጣ የምናምነው ሚስጥረ ትንሣኤ ሙታን ነው። ሁሉም ሰው ይሞታል በትንሣኤ ዘጉባኤ። ትንሣኤ ዘጉባኤ ማለት ሁሉም በህብረት የሚነሳበት ማለት ነው። አሁን ሁሉም ሰው ማንም ሰው ሲሞት በጎ የሰራ ወደ ገነት፣ ክፉ የሰራ ወደ ሲኦል ያቀናል። በፍጻሜ ዘመን ግን አምላክ ወልድ አምላክ በግርማ መንግስቱ በክበበ ትፍሲት በግርማ መለኮቱ ሲመጣ ዓለም በሙሉ እንደ ብራና ትጠቀልላለች። ከሰማይ በታች ያለው ሁሉም ያልፋል። ሁላችንንም እንነሳለን። ስራችንን ይዘን እንገለጣለን። በአዲስ አካል እንነሳለን። የማይረብ የማይጠማ አካል ለብሰን እንነሳለን። ሴቶች የአስራ አምስት ዓመት ቆነጃጅት ወንዱ የሰላሳ ዓመት ጎልማሳ ሆኖ ይነሳል። ይህን ፍጹም አምነን በተስፋ የምንጠብቅበት የመጨረሻው ትንሣኤ ዘጉባኤ የሚባለውን ያልተፈጸመ እንደሚፈጸም የምናምነው ምስጢር እሱ ነው። ትንሣኤ ዘጉባኤን እኛ ሁላችንም የሚሞት ከመቤታችን ከቅድስት ድንግል ማርያም በቀር ሁሉም ሰው ትንሣኤ ዘጉባኤን ይጠብቃል። እርሷ ግን እንደ ልጇ ተነስታለች፣ ማለት ልጇ በስልጣኑ ተነስቷል። እሷን ደግሞ በልጇ ስልጣን ተነስታ ትንሳኤን ዘጉባኤን አትጠብቅም። ሁላችን ምንጠብቀው ይመጣል የምንለው እሱን ነው። እግዚአብሔር ይስጥልኝ። እሺ፣ መምህራኖቻችን በጣም እናመሰግናለን። ቃልዎትን ያሰማልን። ውድ ተመልካቶቻችን፣ የዛሬ ጥያቄዎቻችን መልሶች እነዚህን ይመስላሉ። በቀጣይ በተመሳሳይ ፕሮግራም እስክንገናኝ መልካም ጊዜ